በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በአብ ስማምኜ አብን ወላዲ ብዬ በወልድ ስማምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስማምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን ዛሬ መርሃ ግብራችንን እንጀምራለን።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 መጽሐፈ ምሳሌ ምዕራፍ አስር ከቁጥር 7 የጻድቅ መታሰቢያ ለበረከት ነው፤ የኅጥኣን ስም ግን ይጠፋል። መጽሐፈ ምሳሌ ምዕራፍ 10 ከቁጥር 11 የጻድቅ አፍ የሕይወት ምንጭ ናት፤ የኃጥኣን አፍ ግን ግፍ ይከድነዋል። የሚለውን የመጽሐፍ ቅዱስ ቃል መሠረት በማድረግ በየዕለቱ የሚከበሩ የቅዱሳን መታሰቢያ በዓላትን የየዕለት ትምህርቶችን፣ መንፈሳዊ ዜማዎችን የየዕለት ገድላት ድርሳናትና የየዕለት ስንክሳር የምናደምጥበት መንፈሳዊ ቻናል ነው። እርሶም ትልቅ ትምህርት የሚያገኙበት ቻናል ስለሆነ ሁላችሁም ወደዚህ ቻናል በመምጣት ላይክ፣ ሼር፣ ሰብስክራይብ በማድረግ የመርሃ ግብሩ ተካፋይ ይሁኑ። በዛሬ መርሃ ግብራችን የምንዘክረው አቡነ መዝገበ ስላሴ ነው። አቡነ መዝገበ ሥላሴ በታሪካዊነቱና በያዛቸው ድንቅ ድንቅ ቅርሶች ከሚታወቀውና ኢትዮጵያዊውን ሐሳበ ዘመን በመቀመር ከሚታወቀው ከእውነተኛው የቤትዌና ቦታ ከደብረ ገሪዛን ቅድስት ማርያም ጉንዳጉንዶ ገዳም የተገኙ ታላቅ አባት ናቸው። እና አቡነ አበከረዙንን ጨምሮ የባሕረ ሐሳብ ፍልስፍናና የሥነ ጽሑፍ ማዕከል ከሆነው ከዚህ ገዳም የወጡ ገድል ተጽፎላቸው ታቦት በስማቸው የተቀረጸላቸው ከ17 በላይ ታላላቅ ቅዱሳን አሉ። አቡነ መዝገበ ሥላሴም ከነዚህ የበቁ ቅዱሳን ውስጥ አንዱ ናቸው። አባታቸው ሀብተ ጽዮን እናታቸው ማርያም ሞገሳ ሲባሉ እነርሱም በእግዚአብሔር ፊት ቅኖች ነበሩ። ማርያም ሞገሳ ዕለት ዕለት አመሃ ወይም ስጦታ እየያዘች ወደ ቤተ ክርስቲያን እየሄደች ስትጸልይ በአንደኛ ዕለት የታዘዘ መልአክ መጥቶ በእግዚአብሔር ፊት ሞገስ ያገኘና የተባረከ ልጅ ተወልጃለሽ ብሎ አበሰራት። እርሷም ከማኅፀኔ እንደ ፀሐይ የሚያበራ ልጅ ሲወጣ እየዋለች በዚህም መሰረት አቡነ መዝገበ ስላሴ በምስራቃዊው ትግራይ ዞን በገላውዲዮስ ዘመነ መንግስት በ532 ዓመተ ምህረት ተወለዱ። በአርባኛ ቀናቸውም ሲጠመቁ ሰጊድ ለአብ ተባሉ። ሰጊድ ለአብ ከለታት በአንደኛው ቀን የእግዚአብሔር መልአክ ከእናታቸው ቅፍ ውስጥ ነጥቆ ወስዶ ደብረ ከስዋ ወይም ደብረ ገሪዛን ጉንዳጉንዶ ቅድስት ማርያም ገዳም አደረሳቸው። ወደ ቅድስተ ቅዱሳኑም ካስገባቸው በኋላ በውስጥ የነበሩትን ነዋያት ሁሉ እያሳየ፣ አንተ ሕፃን ሆይ እወቅ፣ ይህ የምታየው ሁሉ ያንተ ነው፣ ትጠብቀውም ዘንድ እግዚአብሔር ሰጥቶሃል። ደግሞም የክርስቶስን በጎች ትጠብቅ ዘንድ ተሰጥቶሃልና ፈጽሞ ደስ ይበልህ አላቸውና ፈጥኖ ወደ እናታቸው እቅፍ መለሳቸው። እድሜያቸውም ለትምህርት ሲደርስ ወደ ጉንዳ ጉንዶ ተመልሰው የሁሉንም መጻሕፍትን ሚስጥር ጠንቅቀው ተማሩ። በገዳሙም የምንኩስናን ሥራ እየሠሩ በተጋድሎ ኖሩ። ግብርትም ቤታችንም ተገልጻላቸው ልጄ በተፈቀደል ተጋድሎ አሰልጥኖሃልና ጨክን፣ በርታ፣ እኔም ካንታ አልለይም አለቻቸው። ከመነኮሱም በኋላ ስማቸው አቡነ መዝገበ ስላሴ ተባለ። አቡነ መዝገበ ስላሴ ስብከተ ወንጌልን በመላ ሀገራችን በማስፋፋት ብዙ የደከሙ ታላቅ አባት ናቸው። በዚህም ምክንያት የሐዋርያት አምሳል ተብለው፣ የገዳሙ አበምኔት ሲያርፉ መነኮሳቱ በፈቃድ እግዚአብሔር አቡነ መዝገበ ስላሴን ይዘው በግድ አበምኔትነት ሾሟቸው። እሳቸውም ከተሾሙ በኋላ በመላ ሀገራችን ተዘዋውረው ወንጌልን ሰብከዋል። ብዙ ድውያንንም ፈውሰዋል። ሙታንንም አንስተዋል። በዓታቸውንም በማጽናት በጸሎት ተወስነው የአይኖቻቸው ቅንድቦች እስኪላጡ ድረስ፣ ጉንጮቻቸው እስኪቀሉ ድረስ በጸሎት ይተጉ ነበር። አርባ ቀንና አርባ ሌሊትም ይጾማሉ። ስግደታቸውም በቀንና በሌሊት ያለ እረፍት እንደ መንኮራኩር ፈጣን ሆነ። ወዛቸውና እንባቸው አንድ ላይ ተቀላቅሎ እንደ ጅረት እስኪፈስ ድረስ በጭንቅ ተጋድሎ እንደኖሩ ገድላቸው ይናገ መቤታችንም ብዙ ጊዜ እየተገለጠችላቸው ከህመማቸው እየፈወሰች ታበረታቸው ነበር። ከለታትም በአንደኛው ቀን አቡነ መዝገበ ስላሴ ራእይ ተመለከቱ። ነሆ ሙበታቸው የሚያስገርም መልካቸውም የሚያስደንቅ የምስጋና ነጸብራቅ የከበባቸው ራሳቸው ጸጉር ነጭ የሆኑ ሦስት ወፎችን ተመለከቱ። አባታችንም አንድ ጊዜ ሶስት ሌላ ጊዜ ደግሞ አንድ ሲሆኑ ተመልክተው ፈጽሞ አደነቁ። እንዲህ እያደነቁ ሳለ እግዚአብሔር በቃሉ ጠርቶ ካነጋገራቸው በኋላ ብዙ ሚስጥራትን ነገራቸው። ለመረጣቸው ቅዱሳን እንዲህ መገለጥ ለእግዚአብሔር ልማዱ ነውና ለአባታችን፣ ለአዳም፣ ለሄኖክ፣ ለኖህ፣ ለአብርሃም በልዩ ልዩ ኅብር ተገልጧል። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 10 ኦሪት ዘፍጥረት ምዕራፍ 5 ከቁጥር 24 ኦሪት ዘፍጥረት ምዕራፍ 6 ከቁጥር 13 ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ለሕዝቅኤልም በኮበር ወንዝ፣ ለዳንኤል በሱሳ ግንብ፣ ለኢሳይያስ ሱራፌል እያመሰገኑት ተገልጦላቸዋል። ሕዝቅኤል ምዕራፍ 1 ከቁጥር 1 ጻፈ ዳንኤል ምዕራፍ 1 ከቁጥር 3 ት ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 3። አቡነ መዝገበ ሥላሴ በዘመን ደረጃ በኋለኛው ዘመን የተነሱ አባት ይሁኑ እንጂ በሰጡት ሐዋርያዊ አገልግሎትና ገንዘብ ባደረጉት የተጋድሎ ጽናት የከበሩ ቅዱሳን የሐዋርያትን መስለዋቸዋል። ታዘዘ መልአክ ወደ መንግሥተ ሰማያት ነጥቆ ወስዶ ማደሪያቸውን አሳይቷቸዋል። መልሶ ወደ ምድር ካመጣቸው በኋላ የረፍታቸው ጊዜ እንደደረሰ ነገራቸው። በሰኔ ወር ታርፋለህ ቢላቸው፣ በሰኔማ ልጆቼ ተዝካሬን ማድረግ አይችሉም አሉት። መልአኩም መልሶ እረፍት በሐምሌ ይሁን ቢላቸው፣ ጻዲቁ አሁንም አይሆንም ብለው ተከራከሩ። በነሐሴም እንደዚያው ሆነ። መልአኩም መስከረምን አሳልፎ በጥቅምት እንደሚያርፉ ነግሯቸው አድረገ። ከዚህም በኋላ ለስም አጠራሩ ምስጋና ይግባውና ጌታችን ቅድስት እናቱን፣ መላእክትን፣ ቅዱሳን፣ ጻድቃን ሰማዕታትን ሁሉ አስከትሎ መጥቶ አንተ የአስራ አንደኛው ሰዓት ቅጥረኛ ወዳጄ ሆይ ከቅዱሳን ሁሉ በኋላ የተነሳ የምስራችን ነግርህ ዘንድ የድካምህንም ዋጋ ሰጥ ዘንድ መጥቻለሁ። እነሆ ከጠዋት ጀምሮ ከደከሙት ጋር አንድ አድርግህለሁ፣ ካንተም ጋር ቃል ኪዳን ገብቻለሁ። ስምህን በእምነት የጠራ መታሰቢያህን የሚያደረገ በጸሎትህም የታመነ እስከ 8600 ነፍሳት አስራት ይሁኑ በማለት ቃል ኪዳን ከገባላቸው በኋላ ወደ ሰማያት አረገ። በዚያን ጊዜ አቡነ መዝገበ ሥላሴ ፊታቸው እንደ ፀሐይ አበራና ጥቅምት ዘጠኝ ቀን ከሌሊቱ በስድስት ሰዓት እንደ መልካም እንቅልፍ አረፉ። መላ ዘመናቸው 115 ሲሆን የደብረ ገሪዛን ጉንዳ ጉንዶ ቅድስት ማርያም ገዳም አበምኔት ሆነው ከመሾማቸው በፊት 62 ዓመት፣ ከተሾሙበት ጊዜ እስከ ዕለተ ረፍታቸው ድረስ 53 ዓመት ነው። መካነ መቃብራቸው እዚያው የደብረ ገሪዛን ጉንዳ ጉንዶ ቅድስት ማርያም ገዳም ይገኛል። በጉንዳ ጉንዶና አዲግራት በሚገኘው ገዳማቸው ውስጥ በስማቸው የፈለቁ ብዙ ፈዋሽ ጠበሎች አሉ። አዲግራት የሚገኘው ገዳማቸው ውስጥ ያለው ጠበል የትኛውንም በሽታ በአስቸኳይ ፈውስ በመስጠት ይታወቃል። ተጠማቂው ሰው የማይድንም ከሆነ ቶሎ ይሞታል እንጂ ከሰባት ቀን በላይ አይቆይ ጻድቁ ብዙ የተጋደሉበት ይህ ገዳም በግራኝ አህመድ ዘመን አርባ አራት ጽላቶች ተሰውረውበታል። ዮዲት ጉዲትም ልታገኘው ያልቻለችው ታላቅ ገዳም ነው። በአንድ ወቅት ከሃዲያን አሕዛብ ጦረኞች ወደ ገዳሙ ሲወጡ በታምራት ወደ ጽድ ዛፍነት ተለውጠዋል። ጽዶቹ አሁንም ድረስ በገዳሙ ክልል ውስጥ የሚገኙ ሲሆን በእሳት አቃጥለው ከሰል ቢያደርጓቸው ደም ሆነው ይፈሳሉ እንጂ ፈጽሞ ከሰል መሆን አይችሉም። መዝገበ ቅዱሳን፣ ገድለ አቡነ መዝገበ ስላሴ ከአባታችን አቡነ መዝገበ ስላሴ ረድኤት በረከት ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።